ምስራቅ ጎጃም በተፈጸመ የድሮን ጥቃት ከአንድ መቶ በላይ ሰዎች መገደላቸውን የአይን እማኞች ተናገሩ። ጥቃት የደረሰው ገደብ ከተማ ከወረዳ ዋና ከተማ ደብረ ማርቆስ ወይም ደብረ ወርቅ በ20 ኪሎ ሜትር ገደማ ይርቃል ተብሏል። ሰላም ጤና ይስጥልን ውድ የኢትዮ ክረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ። ለዕለቱ የተመራረጠውን ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ በአብሮነ እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። በአማራ ክልል ክልል በምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ ም በትምህርት ቤት ዙሪያ በደረሰው የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢ ነዋሪዎችና የአይንማኞች ለቢቢሲ ተናግረዋል። ጥቃቱ የተፈጸመበት ገደብ ከተማ እናርጅ እናውጋ ወረዳ ዋና ከተማ ደብረ ወርቅ በ20 ኪሎ ሜትር ርቀት ላይ ነው። በዞኑ እናርጅ እናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ ትምህርት ቤት አጥር ለማጠር እና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ተገልጿል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው የነበሩ የፋኖ ታጣቂዎች ላይ እንጂ በንጹሐን ነዋሪዎች ላይ ያለመፈጸሙን ለቢቢሲ አስብራርተዋል የኢትዮጵያ ሰብአዊ መብት ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመላክተው ነዋሪዎች ለቢቢሲ እንደተናገሩ ተሰብስበው በከተማ ያለውን ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበረ የሰዎች ላይ ጥቃት የተፈጸመው። ጥቃቱ በተፈጸመ አካባቢ በቅርብ ርቀት እንደነበረ የተናገሩ ሌላ የአይን እማኝ ወደ አሁኑ ጩኸትና ግርግር ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበት የነበረው ሁኔታ በግርምት ተገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰ ሰዎች ጥቃት እንደተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ በሐዘን አስረድተዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም ከወደቀም ውስጥ የሚጮሃለ የሚንከባለላለ ብለዋል። የተፈጠረው ነገር ይዘገንናል። ሰው ለመሆን እጅግ የሚዘገንን ድርጊት ነው ሲሉም አክለዋል። የፈረሰውን ትምህርት ቤት አጥር እያጠሩ እያለ ቀኝ እጃቸው ተመተው መቁሰላቸው የተናገሩ ሌላኛው ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ሲሉም አብራርተዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ ማገር የሚቆርጥ አለ የሚይዝም አለ፣ ሲሉ ማህበረሰቡ በመሰባሰቡን የገለጹት ሌላ የአይን ማኝ የሟቾች ቁጥር ብዛት ይኖረዋል በማለት ገልጸዋል። አስክሬን ስለማንሳታቸው የተናገሩት ሌላው እማኝ ደግሞ ወዳውኑ ህይወት ማለፉን ገልጸው ሟች በአብዛኛው ወጣቶች ናቸው ሲሉም አብራርተዋል። አብዛኞቹ የጥቃት ተጎጂ ወዳው ህይወታቸው አልፏል ሲሉም ተናግረዋል። ከአራት በላይ ቁስለኛ ወደ ሕክምናው መወሰዳቸው የገለጹትን ማኞቹ አብዛኛው በከተማ የሚገኘው ከደብ የጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን አብራርተዋል። ከሰባ በላይ አስክሬን አንስተው በባጃጅ ወደ ቤተ ክርስቲያን ማመላለሳቸው የተናገረው አንድ ዓይን እማኝ ታዳጊዎችና ሽማግሌዎች ጨምሮ አጠቃላይ ሟቾች ቁጥር 120 በላይ እንደሚደርስ ተናግረዋል። ከ አንድ መቶ አስራ አምስት እስከ አንድ መቶ ሀያ የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለው ምክንያቱም ድንጋጤ ውስጥ ስለነበር ነው ሲሉ አክለዋል። ሌላው የአይንማኝ በበኩላቸው አምሳ ሰባት አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾች ቁጥር ከመቶ በላይ ሊሆን እንደሚችል ገምተዋል። አስክሬኖቹ ላይ ከባድ ጉዳት ከመድረሱ ሟቾቹ መለየት ከባድ እንደነበር የተናገሩት እማኞች በዚያ ምክንያትና በስጋት እስከ ቀኑ ስምንት ሰዓት ድረስ ገደብ ጊዮርጊስ ቤተ ክርስቲያን በጅምላ እንደተቀበሩ ሲያብራሩም ተስተውለዋል። አሞራ እንዳይበላቸው ቅበሮ ሲባል ማህበረሰቡ በፍጥነት አምስት የሚሆኑ መቃብር ውስጥ ነው የቀበሯቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች በጥቃቱ ከደረሰ በኋላ ወደ ከተማ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢ ነዋሪዎች መሸሻቸውን የተናገሩ አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውን ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾች ድንኳን እንደተጣለ ከአንድ ቀን በኋላ አካባቢው ፍራጅ በሚባለው ማስተዛዘኛ መርህጋ ግብር እንደተደረገ ነዋሪዎች አብራርተዋል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ነው ያለው ሲሉም ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በበዓል የሚባል ነገር የለም ብለዋል። ከባድ ሐዘን ውስጥ ነው ያለ ነው፣ በዓልም ምንም አይመስልም ነበር። ለበዓል በከተማው የሚመጡ ልጆች አልመጡም ሲሉ የአካባቢው አካባቢው በሐዘን ድባብ ውስጥ ስለመሆኑም አብራርተው ገልጠዋል። በአማራ ክልል ግጭቱ በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ በከተማ ፋኖ ታጣቂ ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂ ከከተማ ውስጥ እንዳልነበሩ የአካባቢው ግጭት እንዳልነበረም ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልወጡ በቀር በከተማ ውስጥ አይታዩም ያሉት አንድ ነዋሪ ሲናገሩ፣ ነጋዴ እንደሆን የተናገሩት አንድ የአይን እማኝ ሟቾች ንጹሐን ስለመሆናቸው ሲናገሩ፣ በርካቶች በንግድ ስራ የሚያውቋቸው መሆኑም ተናግረዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖዎች እንደ ማህበረሰቡ ለይተ እናውቃቸዋለን። ፋኖች በአንድ ላይ የሚንቀሳቀሱ ነው ሲሉም ነዋሪው ተናግረዋል። ሌላው ነዋሪ በበኩላቸው የተሰበሰበውን አጥር የሚያጥርና ቤት የሚሰራ ሰው በቀረጻው የድሮን ቅኝት በፋኖ ስብስብ ነው ተብሎ ታስቦ ይሆን ያውቀ ነገር የለም። ምናልባት ሲሰበሰቡ ፋኖ ነው ተብሎ ታስቦ ይሆን፣ እንደዛው ነው እኛ የተረዳነው፣ ሲሉ ጥቃት ሊፈጽም የቻለበት ምክንያት ግምታችንን ገልጸናል ብለዋል። የእናርግ እናውራ ወረዳ አስተዳደር አቶ ሙሉጌታ ጌቴ ንጹሕ ሰው ተገደለ መባሉን የጠላት ወር ያሉ ሲሆን እርምጃው ጽንፈኛ ያሏቸውን ፋኖ ታጣቂ መወሰዱን ለቢቢሲ ተናግረዋል። ከነዚህ አካባቢ ቁጥር በርከት ያሉ ኃይል ስብስብ አለ። ስብሰባው ውስጥ ስልጠናም ጭምር እንደሚሰጡ መረጃ አለኝ። ትምህርት ቤት አጥር፣ ቤት ስራ የሚባለው ነገር ማሰማሪያ ነው በማለት ንጹሐንን በፍንጣሪ ቢሆን አልተገደሉም ሲሉ አስተባብለዋል። የፋኖ ታጣቂ በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደሉ አባላት እንደሌላቸውም አብራርተዋል። በአካባቢው ለስልጠና የማይጠቀሙበት የተናገሩት አማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስማሜ ዳምጤ ሁሉም ግድያ የተፈጸመባቸው ሲቪሊያን ናቸውም ሲሉም አብራርተዋል። አንድም የታጠቀ ኃይል በቦታው አልነበረም በማለት ግድያው ማህበረሰቡን ከማሸበር ጋር አያይዘውታል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኩ የድሮን ጥቃት ላይ ክትትል እያደረግ መሆኑን ለቢቢሲ አብራርተዋል። በመካከለኛው ምስራቅ በተፈጠረ ውጥረት ኢራን የአሜሪካ ሰው አልባ አውሮፕላን ማባረሯን አስታወቀች። የአሜሪካ ጦር ንብረት ይሁን የተባለው ሰው አልባ አውሮፕላን በቴህራን አቅራቢያ ቅኝት በማድረግ ላይ ነበር ተብሏል። አሜሪካ እስካሁን በኢራን ስለወጣው መግለጫ ያለችው ነገር የለም። የኢራን ኤፍ 14 የተሰኘው የውጊያ አውሮፕላን የአሜሪካ ሰው አልባ አውሮፕላን የስለላ አውሮፕላን እንዳባረረ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበር ትስስር ገጻቸው በአጋር በየመን ያለሁት ቡድን ለሚያደርገው እያንዳንዱ ጥቃት ኃላፊነት የምትወስደው ኢራን ናት ሲሉም ዝተዋል። እንዲሁም ሁቲን የሚያደርጋቸው እያንዳንዱ ጥቃት፣ የጦር መሳሪያና የገንዘብና ሌሎች ድጋፍ የምታደርገው ኢራን እንደሆነች ይቆጠራል ብለዋል ፕሬዚዳንት ትራምፕ። የኢራኑ ኑር ድረገጽ እንደዘገበው ከሆነ የአሜሪካ ሰው አልባ አውሮፕላን ወይም ድሮን በኢራን አየር ክልል ራቢያ እያለ በኤፍ 16 በኤፍ 14 የውጊ አውሮፕላን በአየር ክልል እንዲርቅ ተደርጓል። የኢራን ጦር ማንኛውም የውጭ ጥቃት ለመመከት ዝግጁ መሆኑና በመካከለኛው ምስራቅ የኢራን ጥቅሞች እንደሚያስከብር አስታውቋል። እንዲሁም የኢራን አየር ክልል የሚጥስ ማንኛውም አካል መጥቶ እንደሚጥልም የሀገሪቱ ጦር አስጠንቅቆ የአሜሪካ ማዕከላዊ ጦር ማዘዣ እስካሁን የኢራን ጦር ስላወጣው መግለጫ ያለው ነገር የለም። አሜሪካ ጦር በየመን ሁቲ ይዞታ ላይ አየር ጥቃቶችን በማድረግ ሲሆን የሁቲን አማጽያን ቡድን በምላሹ በቀይ ባህር ያለው የአሜሪካ ባህር ኃይል መርከብ ላይ የባላስቲክ ጥቃቶች በማድረስ ላይ መሆኑ አስታውቋል። ቡድኑ ከእስራኤል ጋር ግንኙነት አላቸው ባላቸው የንግድ መርከቦች ላይ ጥቃት በማድረስ ሲሆን አጋርነቱም ለሐማስ እንደሆነ ይነገርለታል።